ናሁ በስሙ ለኢየሱስ ክርስቶስ ናዝራዊ ተንስ ወሁር። እነሆ በጌታችን በኢየሱስ ክርስቶስ ስም አምነ ተነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በሰማያዊ ስፍራ በመንፈሳዊ በረከት የባረከን አምላካችን ክብርና ምስጋና ለእርሱ ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች በያላችሁበት የእግዚአብሔር ጸጋና ሰላም ይብዛላችሁ። እንደምን አላችሁ? እግዚአብሔር ይመስገን ለዛሬዋ ቀን እንኳን አደረሰን። እነሆ በጌታችን በኢየሱስ ክርስቶስ ስም አምነ ተነሳ ሐዋርያ ሥራ ምዕራፍ 3 ከቁጥር 6 ላይ ይህንን ቃል ሐዋርያው ቅዱስ ጴጥሮስ የተናገረ ነው። አብሮ ከቅዱስ ዮሐንስ ጋር አብሮ በነበሩበት ሰዓት ሌሊት ወደ ቤተ መቅደስ ዘጠኝ ሰዓት ላይ ወደ ጸሎት ስፍራ በሚሄዱበት ሰዓት በዚያ ቦታ ላይ ከእናት ማሕፀም ጀምሮ መንቀሳቀስ የማይችል መራመድ የማይችል ጉልበቱ የማይታዝለት ወገቡ የማይታዝለት ሰው ተሸክሞ ወስዶ በዛ ላይ ሳንቲም እየለመነ የሚኖር ከእናቱ ማሕፀም ጀምሮ የነበረ አንድ ሰው ነበረ። ወደዚያ ወደ ቤተ መቅደስ ሲሄዱ በዚያ መልካም በምትባል ቦታ ላይ ይህንን ሰው ያገኙታል። ነገር ግን ይህ ሰው እንደተለመደ ሳንቲም ይለምን ነበረ። ነገር ግን እነሱ ምን አሉ? ወይ ብሎ ጴጥሮስ ጴጥሮስ ያው ቀደም ብሎ እየተናገረ ከዮሐንስ ጋር አብሮ እያለ ወርቅ እሰ ወብሩር አልቤ ወርቅ ብር የለንም። ያላችሁን ምንድን ነው የሚል በውስጥ ጥያቄ ይፈጥራል። ያለንን እንሰጥሃለን አሉት። እርሱ ምንድን ነው ለእነ ጴጥሮስ ያላቸው፣ ናሁ በስሙ ለኢየሱስ ክርስቶስ ናዝራዊ ተንስ ወሁር ነው በጌታችን በኢየሱስ ክርስቶስ ስም አምነ ተነሳ ተንቀሳቀስ ማለት ነው። ክብር ይግባው ለአምላካችን ለእግዚአብሔር። የእግዚአብሔር ልጆች ዛሬ ይህንና ይህንን የመሳሰሉ ሀሳቦችን እያነሳን የጌታችን የመድኃኒታችን የኢየሱስ ክርስቶስን ስም ዛሬም ሕይወት ሰጪ እንደሆነ ዛሬም ለወደቁት መነሳት ዛሬም ለታመሙት ፈውስ እንደሆነ ዛሬም መራመድ ለማይችሉ መልካም በምትባል ስፍራ እንዳለው ሰው ዛሬም በየመንገዱ የወደቁ መንቀሳቀስ የማይችሉ ሰርቶ መብላት የማይችሉ የሰውን እገዛ የሰውን እርዳታ ለሚፈልጉት ሁሉ የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ዛሬ ፈውስ ነው። ዛሬ መንቀሳቀስ ይሆንላቸዋል። ነገር ግን እኔና እኔን የመሰሉ ወንድሞች፣ አባቶች፣ አገልጋዮች እንደነ ጴጥሮስ የውስጥ መለወጥ እንደነ ዮሐንስ ፍጹም የሆነ እምነት ስለጎደለብን እንጂ በዚህ ስም በሽተኞችን እንድንፈውስ በዚህ ስም የወደቁትን እንድናነሳ ትልቅ ስልጣን ተሰጥቶ ነበር። ነገር ግን ንጽህና ቅድስና ስለሌለን ልንጠቀሙ አልቻልንም። ይህንን ስም ይህ ስም ዛሬም ፈዋሽ ነው። ይህ ስም ዛሬም መድኃኒት ነው። ይገርማል። የእግዚአብሔር ልጆች፣ የዚህ ንግግር ወይም የዚህ ርዕስ ትልቁ ዓላማ ምንድን ነው? ዛሬም ለታመሙት መዳን ዛሬም ለወደቁት መነሳት እንደሆነ ማሳየት ነው። ዛሬም እግዚአብሔር ይፈውሳል። ዛሬም ኢየሱስ ክርስቶስ መድኃኒት ነው። ዛሬም በስሙ በሽተኞች ይፈወሳሉ። በእኔና በእናንተ ውስጥ ላይ ግን ይህ እውነት የሆነው መድኃኒት የሆነው ስም እኛ ለዚህ ስም ክብር ስላልሰጠን ይህ ስም ታላቅ ስለሆነ በሰማይና በምድር ታላቅ ስም ስለሆነ ለሰው ልጆች ሁሉ እንድድኑ የተሰጠ ታላቅ ስም መሆኑን አለመረዳት፣ በደንብ አለማወቅ፣ በቅድስና አለመመላለስ፣ በንጽህና አለመመላለስ ለሞተልን፣ ለተከፈለልን ዋጋ ራሳችን አሳልፈን ለመልካም ነገር፣ ለቀንነት፣ ለየዋህነት፣ ለደግነት፣ ለንጽህና ራሳችን አሳልፈን ስላልሰጠን፣ በቃሉ ራሳችን ስላልፈተሽን፣ ለቃሉ ስላልተገዛን ከክፋት ከተንኮል ስላልተለየን በኃጢአት ውስጥ ስላለን በነውር ውስጥ ስላለን ማፌዛ ማፌዣ ሆኗል። አያችሁም? ብዙዎች እውቀቱ እያላቸው ብዙዎች ትልቅ ስልጣን እያላቸው ነገር ግን በውስጣቸው ጎደሎነት፣ በውስጣቸው የመንፈስ ቅዱስ ድርቀት በውስጥ አለ። የመንፈስ ቅዱስ ጎደሎነት አለ። የእምነት ጎደሎነት አለ። ቅዱሳን ሐዋርያት ያኔ ባልበረቱበት ሰዓት በአጋንንት ላይ ስልጣን አልነበራቸውም። ጌታ ሆይ፣ እኛ ይህንን አጋንንት መገሰጽ ያቃተን ማውጣት ያቃተን ምንድን ነው ሲባል፣ የእምነት ማነስ አለ። ስለዚህ እምነት ማነስ በእናንተ ላይ ይታይባችኋል አላቸው። በዛን ሰዓት ጌታችን ይህንን ማድረግ ከፈለጋችሁ በጾምም በጸሎት ይቻላል አለ። ጌታ ሆይ የጎደልብን እምነት ነው አው ጌታዊ እምነት ጨመርናሉ። ዛሬ ዛሬም የእግዚአብሔር ልጆች በስሙ ስልጣን እምነት ይሆንላችሁ፣ እምነት ይጨመርላችሁ። በጾም በጸሎት እምነት ይጨመራል። ይህ የመንፈስ ቅዱስ ስጦታ፣ ይህ የስሙ ኃይል፣ የስሙ ስልጣን በህይወታችሁ ይጨመርላችኋል። ግን እምነት የለንም፣ ጥርጣሬ፣ ለእግዚአብሔር ራሳችን አሳልፈን አልሰጠንም። ስለዚህ እግዚአብሔር ልጆች በዚች ቦታ ላይ መልካም በምሏት በቤት በመቅደስ ደጅ በየቀኑ ያስቀምጡት ነበረ። ይህንን ሰው ማለት ነው፣ ከእናቱ ማኅፀን ጀምሮ አንካሳ የሆነ ሰው። የሚገርማቸው ወደኛ ተመልክተሉት፣ ወደኛ ተመልከት። እርሱም አንድ ነገር ከእነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለ። በቃ መንቀሳቀስ ያለንን እንሰጣን፣ ብር ወርቅ የለንም። አዎ፣ ስለዚህ ያለን ይሄ ነው። ኢየሱስ ነው ያለን። የናዝሬቱ ኢየሱስ ክርስቶስ ነው ያለው። እንግዲህ ሰርቶ እንዲበላ እግዚአብሔር ፈቀደለት። መራመድ የማይችለውን መንቀሳቀስ፣ ቀጥ ብሎ መቆም የማይችለውን እጅን አምጣ አሉት። እጁን ያዙና ተነስ፣ አይዞ በርታ፣ በስሙ ስልጣን ተነስ አሉ። ዛሬም ይህ ስም ይሰራል። እምነት ነው የጎደለብን። በናዝሬቱ በኢየሱስ ክርስቶስ ስም ዛሬም የትኛውም አጋንንት በፊታችን መቆም አይችልም። በሽተኛ ይፈወሳል። ሰላም ያጣ ሰላም ያገኛል። የታመመ ይፈወሳል። ማየት የማይችል ማየት ይችላል። ግን በእኛ ውስጥ ቅድስና የለም። በኛ ውስጥ የመንፈስ ቅዱስ ሙላት የለም። በኛ ውስጥ እውነት የለም። ተጠራጣሪዎች ነን፣ ተንኮለኞች፣ ጎጠኞች፣ ዘረኞች ሆነናል። ኃጢአተኞች ነውረኞች፣ ሆነናል። የሚነቅፍብን ነገር አለ። አልተባለም፣ ኤፌሶን ቤተክርስቲያን፣ መቅረዝን ከፊት ይወስዳለሁ አለ። ዛሬም ነቀፌታ አለብን፣ እናስተካክል። ይህ ስም ዛሬም ይሰራል። ክፋታችንን፣ ተንኩላችንን፣ ነቀፌታችን አናስወግድ። ስናስወግድ፣ ነቀፌታ ስናስወግድ ይህ ስም በህይወታችን ይሰራል። እግዚአብሔር ስለ ስሙ ክብር ይሰራል። ሐዋርያት አይደሉም፣ ይህ ሰውዬ የፈወሰው የኢየሱስ ክርስቶስ ስም ነው። ነገር ግን በሐዋርያት ውስጥ ምን አለ? ቅድስና አለ አለ፣ ፍጹም እምነት አለ፣ እውነት አለ፣ ለስሙ ክብር አለ። እኛ ለእግዚአብሔር ስም ለክርስቶስ ስም ክብር እንሰጣለን? እውነት ክብር አለን ወይ? እግዚአብሔር ይርዳን። የእግዚአብሔር ልጆች፣ በዚህ አካባቢ ላይ በመገረም ሰዎቹ ይሄ ሰው ተነስቶ ወደ መቅደስ ሩ አብሯቸው ገባ፣ እየመሰከረ ደስ እያለው። አያችሁ ሮጠ፣ አብሯቸው የታሰረ ሰው ለዘመናት ታስሮ የነበረ ሰው ሁሉንም ትቶ እያሮጠ አብሯቸው፣ አዳነኝ፣ ተፈወስኩኝ እያለ እግዚአብሔርን እያመሰገነ እንዴ፣ ተደነቁ። የእስራኤል ሕዝብ ሁሉ ግራ ገባው፣ ተደነቀ። አያችሁ እዚህ ቃል በቃል ቃሉን ስታነቡት ነገር ግን ይሄ ሰው ሁሉ ትኩር ብሎ ያዩታል። ግራ ገብቶታል። በእንስት ምንድን ነው ይሄ? ይሄንንስ እንዴት ነው ያደረጋችሁት? በምን ስም ነው ይሄ እንደዚህ ሆነው? ይህ ሰውዬ እንዴት ነው እንደዚህ የተፈወሰው? እንግዲህ ሁሌ ያዩታል። የአብርሃምና የይስሐቅ አምላክ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁት የሰጣችሁትንና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው። እንግዲህ አሳልፋችሁ በጲላጦስ ፊት የሰጣችሁት እርሱን ኢየሱስን አከበረው። አሁን ይሄ ልጅ ማንን እያከበረ ነው? ኢየሱስን። እግዚአብሔር ኢየሱስን እያከበረው ነው። የዳነ ሰው እግዚአብሔርን ያከብራል፣ ክርስቶስን ያከብራል። እግዚአብሔር ለስሙ ለክብሩ ስራውን ይሰራል። አያችሁ ስለዚህ በዛሬዋ ቀን ደግሞ በዮሐንስ ወንጌል ምዕራፍ አምስት ከቁጥር አንድ ጀምራችሁ ስትመለከቱ ቤተሳይዳ የምትባል መጠመቂያ አያችሁ አይደለም? ይሄ ማለት በኢየሩሳሌም በበጎች በር አጠገብ በእብራይስት ቤተሳይዳ የምትባል አንዲት መጠመቂያ ነበር። ይችላል በዚች ቦታም ደግሞ በየሳምንቱ ተስፋ እንዳይቆርጡ የእስራኤል ሕዝብ የአይሁድ ማህበረሰብ ወደዚያ መጠመቂያ ቦታ እየሄደ የእግዚአብሔር መልአክ ውሃውን ሲባርኮ ወይም ውሃውን ሲያናውጦ ቀድሞ የገባ ከማናቸውም በሽታ ይፈወስ ነበረ። ዛሬ መጻጉዕ ይባል አይደለም? በቤተክርስቲያናችን አያቸው አይደለም? ጌታችን መድኃኒታችን ኢየሱስ ክርስቶስ የአይሁድ በዓል ስለነበረ ወደ ኢየሩሳሌም በመጣበት በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች። አምስትም መመላለሻ ነበረባት። በነዚህ ውስጥ የውሃውን መናወጥ እየጠበቁ በሽተኞችና ዕውሮች፣ አንካሶችም፣ ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። የትኛውም በሽታ ምን ይሆናል? ጤናማ ወደ ውሃዋ የገባ ሰው ከማናቸውን በል በሽታ ቁርጥማት በሉ እከክ በሉ ሽባ መሆን በሉ መጉበጥ በሉ ለምጽ በሉ ቁርጥማት በሉ ራስ ምታት ይሁን ከማናቸውን በሽታ ይፈወሳል። በዚች ቦታ ላይ ከሰላሳ ስምንት ዓመት ጀምሮ እየታመመ አንድ ሰው ነበር። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበር አውቆ ልትድን ትወዳለህን አለው። ድውዩም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለስን ሲያሳዝን ኢየሱስ ተነሳና አልጋን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። እግዚአብሔር ይመስገን። ይሄ ዛሬም ለቤተ ክርስቲያን ስልጣን ተሰጥቷል። ዛሬም በቤተ ክርስቲያን ላይ ይሄ ድንቅ ስራ ይሰራል። ዮሐንስ ወንጌል ምዕራፍ አምስት ከቁጥር አንድ ጀምራችሁ ስትመለከቱ ያለው አያቸው አይደለም ይሄ ቀን ሰንበት ቀን ነው ሰንበት የእረፍት ቀን ነው ስለዚህ ሰው የለኝም አለ ከሰላሳ ስምንት ዓመት ጀምሮ አልጋ ላይ ያለ ሰው ነው ወደጅ ወዳጅ የሌለው አስተውሉ እስቲ ዛሬም ሰው አልባ የሆኑ ሰዎች በየመንገዱ የወደቁ ሰዎች የሉም በሽተኞች የሉም ሚያሳክማቸው ያጡ ጸበል የሚወስዳቸው ወደ ቤተ ክርስቲያን የሚያመጣቸው የሚጸልላቸው ሰው ያጡ ሰዎች የሉም? እርስ በርስ እንግባባ፣ እርስ በርስ እንግባ፣ በስሙ ስልጣን እንጸልይ። ለብዙዎች መድኃኒት መሆን እንችላለን። ለብዙዎች ፈዋሽ መሆን እንችላለን። እግዚአብሔር እነዛን ሰዎች የሚያየው በአገልጋዮች በኩል ነው። በነ ቅዱስ ጴጥሮስ በኩል እግዚአብሔር እንደፈወሰ ሁሉ በሐዋርያት እንደፈወሰ ዛሬም በቤተ ክርስቲያን በመምህራን በኩል በካህናት በአባቶች በኩል እግዚአብሔር ፈውስን ይሰጣል። ስለዚህ ሰው የለኝም አለ። ተነስ አልጋን ተሸክመ ሂድ አለው። ወደዚያም ሂድ አላለውም። ዛሬም እግዚአብሔር ስራውን ይሰራል። የእግዚአብሔር ልጆች አያቸ አይደለም። አምላካችን እግዚአብሔር የተመሰገነ ይሁን። ዛሬም ስራውን ይሰራል። ዛሬም ይፈውሳል። ልብ አምላክ ቅዱስ ዳዊት መዝሙር አርባ ላይ በቀነፋ አርባ አንድ ላይ ቁጥር ሶስት ላይ እግዚአብሔር ይረድኦ ውስጥ አራተ ሕማሙ እግዚአብሔር በደዌው አልጋ ሳለ ይረዳዋል። ዋው ትንቢት ነበሩ። መኝታውን ሁሉ በበሽታው ጊዜ ያነጥፍለታል። መኝታውን ሁሉ በበሽታው ጊዜ ያነጥ እግዚአብሔር በደዌ አልጋ ሳለ ይረዳዋል። በደዌ አልጋ ሳለ ማን ይረዳዋል? እግዚአብሔር ይረዳዋል። አያችሁ ክርስቲያኖች እግዚአብሔር የወደቁትን ነፃነት ያጡትን ነፃነትን ይሰጣል፣ ሰላም ያጡትን ሰላም ይሰጣል። ለዚህ እኮ ነው በዚህ በገላትያን ምራፍ አምስት ላይ ምን ይላል? በገላትያን ምራፍ አምስት ክርስቲያኖች ምራፍ አምስት ቁጥር አንድ ላይ በሽተኛ መሆን ነፃነት ማጣት ነው። ሰላም ማጣት ነው። በሽተኛ መሆን መታመን፣ አለማመን ነፃነት ማጣት ነው። ወደ እግዚአብሔር አለመመለስ በሽተኛ መሆን ነው። ለዚህ እኮ ነው ቅዱስ ጳውሎስ ምራፍ አምስት ቁጥር አንድ ላይ ገላትያን በነፃነት ልንኖር ክርስቶስ ነፃነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትያዙ። በነጻነት እንድትኖሩ ክርስቶስ አሁን የታመሙ ሰዎች ነጻነት የላቸውም። የጎበጡ ሰዎች ሰላም የላቸውም። ሁላ ይጨነቃሉ። መንቀሳቀስ የማይችሉ ሰው በቤተ ሳይዳ ያለውን ሰው ተመልከቱ። የተለያየ በሽታ ያለበት በሳምንት አንድ ቀን ተስፋ እያደረገ መጠመቂያውን ቦታ ሳይዳ የተባለውን መጠመቂያ ስፍራውን እዛ ላይ እንግዲህ ያለውን ሰው ተመልከቱ። ከዓይናት እኮ አሉ። እውነተኛ ቢሆን ከልብ የሚያገለግሉ ቢሆኑ እኮ መጸለይ ይችላሉ፣ መፈወስ። ዛሬም እውነተኛ አገልጋይ ጠፋ። በሽተኛ ሆኗል። ህዝቡ ሁሉ በሽተኛ ነው፣ አገልጋዩን በሽተኛ ነው። ታዲያ ማን ነው የሚያገለግለን? ማን ነው የሚያድነን? ጤናማ ካልሆን እኮ ተያይዘን ነው የምንጠፋው። ስለዚህ ዛሬም ብዙ በሽተኛ አለ፣ ዛሬም ብዙ የታመመ ሰው አለ። ማን ነው የሚደርስለት? እንደነ ጴጥሮስ እንደነ ዮሐንስ እንደነ ጳውሎስ ያሉ መሆን ያስፈልጋል። እውነተኛ መሆን ያስፈልጋል። ለእግዚአብሔር ታማኝ፣ ለእግዚአብሔር ቅን መሆን አለብን። ስለዚህ ዛሬም የታሰራችሁ፣ ዛሬም በተለያየ በሽታ በአልጋ ላይ ያላችሁ፣ ይህ የናዝሬቱ ኢየሱስ ክርስቶስ ስሙ ስራ ይሰራል። ካህናት ለዚህ ስም ክብር ስጡ፣ መምህራን ለዚህ ክብር ስም ክብር ለዚህ ስም ክብር ስጡ ምእመናን ክርስቲያኖች የናዝሬቱ ኢየሱስ የሚለው ስም ቀላል አይደለም። በስሙ ተነስ ነው ያሉት ያችሁ ናሁ በስሙ ለኢየሱስ ክርስቶስ ናዝራዊ ተንስ ወሑር እነሆ በጌታችን በኢየሱስ ክርስቶስ ስም አምነህ ተነሳ። በቃ አምነህ ተነሳ። እርሱ ሕይወት፣ እርሱ እንደሚፈውስ፣ እርሱ ከወደክበት እንደሚያነሳ አምነህ ተነስ፣ ተንቀሳቀስ። እግዚአብሔር ዛሬም ስራውን ይሰራል። የሚገርማችሁ ነገር ብዙ በሽታ አለ እንደምታውቁ ማለት ነው። ቅዱስ ያሬድ ብዙ ነገር ይለናል። አያችሁ ክርስቲያኖች አበይተ ሀይላተ አበይተ ሀይላተ ገብረ ኢየሱስ በዕለተ ሰንበት እምክሉ ዘአቢ እነግር ዘገብረ ጽቡር የአውር የአውር ህያወ አይነ ውእቱ ሰ ወረቀ ምድረ ወገብረ ጽቡረ ወቀብዖ አይንቲው ለዘእውሩ ተወልደ አወ ታምረ ገብረ ኢየሱስ በዕለተ ሰንበት፣ በወንጌላችን ላይ ያለው ማለት ነው። ቅዱስ ያሬድ ለዘእውሩ ተወልደ፣ ከመወለዱ ጀምሮ እውር የነበረውን ሰው ጌታችን እንደፈወሰ። ጭቃ ዓይን ያሳውራል። ነገር ግን በጭቃ ዓይኑን ቀብቶ ሂድ፣ በሰሊሆ መታጠቢያ ሄደህ ታጠብ አለው። እያየ መጣ። ሲወለድ እውር የነበረውን አይልም ታላላቅ ታምራትን በዕለተ ሰንበት አደረገ። እንኩሉ ዘያብ ይነግር ዘገብረ ከአእምሮ በላይ ነው። ጭቃ አይን ላይ ተቀብቶ ማለት ነው። እንግዲህ መቶ አለቃውን ታስተውሰታላችሁ። ቅዱስ ያሬድ ምን ይላል? መቶ አለቃው ምን ብሏል? ጌታ ሆይ ቃል ብቻ ተናገር አንተ ወደ ቤት ልትገባ አይገባም፣ በቤት ጣራ ልትገባ አይገባም። እኔ ኃጢአተኛ ነኝ፣ ቃል ብቻ ተናገር። ለዚህ ኮኑ እግዚ እየአ አዝዝ በቃል ከአ የሃዩአ ቁልኤያ ታይ ተጠፈረ ቤት የ እይደል ወከ በዊአ እግዚ የአ ዝዛ በቃል እያለ ይዜማል። አቋቋሙ ዜማው ራሱን የቻለ ነው። አያችሁ ክርስቲያኖች ጌታ ሆይ እዘዝ፣ ቃል ብቻ ተናገር፣ አንተ ቃል ብቻ ተናገር። ታይተጠፈረ ቤት እይደልወከ በያ አንተ በቤቴ ጣራ ልትገባ አይገባህም፣ ወደ ቤቴ ልትገባ አይገባህም ይለዋል። በዚህ ልክ ለእግዚአብሔር ክብር እንሰጣለን። እኛ ዛሬ ለእግዚአብሔር ክብር እንሰጣለን። እናስተውል ክርስቲያኖች። ለአምላካችን ክብር ስንሰጥ እግዚአብሔር የማዳኑን ክብር የማዳኑን ስልጣን በእኛ ላይ ያሳርፋል። ለእግዚአብሔር ክብር ማንሰጥ ከሆነ ለቃሉ ክብር የማንሰጥ ከሆነ ለስሙ ክብር ማንሰጥ ከሆነ ዛሬም እንዲሁ በስቃይ እንኖራለን። ብዙዎች ሳይፈወሱ ይኖራሉ። ለምን? በሽተኞች ስለሆነኛ ሀደራ ተጥሎብን መፈወስ አልቻልንም። ለምን? እምነት የለንም፣ ቅድስና የለንም። ያለ እምነት ያለ ቅድስና ያለ ጾም ያለ ጸሎት አጋንንትን መገሰጽ አንችልም። ተኝቶ አድሮ ሳይጾም ሳይጸልይ በልቡ ንጹ በልቡ ንጽህና፣ ቅድስና ንጹህ የሆነ አምልኮ እግዚአብሔርን የሚወደው አምልኮ ሳይኖርለት በልቡ ሳይለወጥ ክርስቲያን በመሆኑ ብቻ የዘላለም ጽድቅ የለም። አያችሁ አይደለም? ስለዚህ ዛሬም ስሙ ስራ ይሰራል። ዛሬም ስሙ ስለዚህ ዛሬም አምላካችን ስራ ይሰራል እኛንን ለእግዚአብሔር ምቹ ያለውን ነው። ስለዚህ የተለያየ በሽታ አለ በዓለማችን። ስለዚህ በሽታ ብዙ አይነት በሽታ አለ፣ ደዌ ሕማም ይባላል በሽታ። ስለዚህ ይሄ በኃጢአት ምክንያት ወደ ዓለም የገባ የኃጢአት ሁኔታ፣ በኃጢአት ወደ ዓለም የገባው በሽታ በትንቢት ኢሳይያስ ምዕራፍ አንድ ላይ ከቁጥር ስድስት ላይ ነቢዩ ኢሳያስ ያስቀመጣቸው የተለያዩ በሽታዎች አሉ። ለእግዚአብሔር ያልታዘዙ ሰዎች ላይ የመጣ ክፉ በሽታ። ዘፍጥረት ምዕራፍ 3 ቁጥር 16 ላይ አዳም ወዴት ነህ? ወዴት ነህ? አያችሁ፣ በኃጢአት ሲወድቅ ብዙ አይነት በሽታ አለ። ዛሬም በኃጢአት ስንወድቅ በብዙ እንታመማለን፣ ክርስቲያኖች መጽሐፍ ቅዱስ ብዙ አይነት በሽታዎችን ይገልጣል። በስም ማለት ነው። ምዕራፍና ቁጥር ልነግራችሁ አልችልም፣ ከሰዓት አንጻር ማለት ነው። ስለዚህ ብዙ አይነት በሽቶች፣ ብዙ አይነት ደዌ ህማሞች፣ ህመሞች እንዳሉ ደዌዎች እንዳሉ ይነግርናል። ለምሳሌ ዘሌዋውያን ምዕራፍ 14 ላይ ከበሽታዎች ይህ ቆዳ ላይ ያለ በሽታ በቆዳ ላይ የሚታይ እባጭ፣ ብጉር፣ ቋቁቻ፣ የቁስል ጠባሳ፣ ቅጥኝ የተለያዩ እነዚህ ፈሳሽ ነገሮች በሽታዎች በኢዮብ ላይ የደረሰው የተለያዩ በሽታዎች እንዳሉ መጽሐፍ ቅዱስ ይነግረናል። በመጽሐፈ ምሳሌ ተቀምጦልን እናገኛለን። ዘሌዋውያን ምዕራፍ 15 ላይ የተለያዩ በሽታዎች ተቀምጦ እናገኛለን። በቆዳ ላይ የምታዩ በሽታዎች፣ ሁለተኛ የአይምሮ ወይም የአንጎል በሽታ ይሄ እብደት፣ ዘዳግም ምዕራፍ 28 ላይ ቁጥር 28 ላይ ክፉ መንፈስ እንስሳን መምሰል፣ እንስሳ ከሰውነት መውጣት በትንቢተ ዳንኤል ላይ ያለው ማለት ነው። ወደ እንስሳነት ለሰባት ዓመት እንስሳ የሆነውን ንጉሥ ታውቁታላችሁ። በትንቢተ ዳንኤል አራት ሰላሳ ሦስት ላይ ከሰባት ዓመት በኋላ ወደ ሰውነቱ ተመለሰ፣ ወደ ክብሩ ተመለሰ። መንግሥቱ ዘላለም ወይም ኩናኒ ከን ለትውልደ ትውልድ ያለው ማለት ነው። እግዚአብሔርን ስላሳዘነ ከኔ በላይ ማንም የለም ስላለ እግዚአብሔር ለክብሩ ይቀናል። ዛሬም ከኔ በላይ ማንም የለም እንዳትሉ ለእግዚአብሔር ክብር ስጡ። እግዚአብሔርን በእውነትና በፍቅር አምልኩት። እግዚአብሔርን በንጽህናና በቅድስና አምልኩት። ሶስተኛ ከአጋንንት የሚነሱ ጋኔን ሰውን ሊያሳብድ ልጥል የአካል አካል ሰውነቶችን ብልቶቻችንን የሚጎዳ የሚያፈዝ ይሄ ፓራላይዝ የሚባለው ነገር ማለት ነው ግማሽ አካልን እግር እንዳይንቀሳቀስ የሚያደርግ እንዲህ አይነት በሽታዎች ማርቆስ ወንጌል ምዕራፍ አምስት አንድ እስከ አምስት ላይ ማርቆስ ወንጌል ምዕራፍ ዘጠኝ ቁጥር አስር ስምንት ላይ ያለው ማለት ነው። ጋኔን ይባላል ጠቅለል አድርጎ። እንዲህ አይነቱ በሽታ አጋንንታዊ በሽታ ጋኔን ጠቅለል ተደርጎ ማለት ነው። በመጨረሻ ወይም አራተኛ ልዩ ልዩ የሰውነት በሽታ ይሄ ምንድነው? መቅሰፍት ይባላል። እግዚአብሔር ከመቅሰፍት ይጠብቀን። ምንድን ነው ይሄ? መትላት፣ ተቅማጥ፣ ትኩሳት፣ ንዳድ፣ ክሳት፣ የሆድ መነፋት፣ ይሄ ከጊንጥና ከእባብ መርዝ የሚመጣ ይህና ይሄን የመሳሰሉ በሽታዎች አሉ። እግዚአብሔር ልጆች፣ እግዚአብሔር ከተለያየ በሽታ ይጠብቀን። ስለዚህ እነዚህ ሁሉ በሽታ ይህንንና ይህንን የመሳሰሉ በሽታ ያለባቸው ሰዎች ወደዛች ወደ ቤተ ሳይዳ ይሄዱ ነበረ። ቀድሞ ወደ ውሃዋ የገባ የውሃውን ድምፅ የእግዚአብሔር መልአክ ወደዛ ሲወርድ ምልክት አለው። ወዲያውኑ ፈጥኖ የገባ ወይም ሰው እጅና እግሩን አስሮ ወርውሮ ወደ ውሃው ያስገባው ወደ ጸበሉ ያስገባው ሰው፣ ያ ሰው ከገባ ከማናቸውም በሽታ ይፈወሳል። ዛሬም ይፈወሳል? እግዚአብሔር ልጆች ናሁ በስሙ ለኢየሱስ ክርስቶስ ናዝራዊ ተንስ ወሁር። እነሆ በጌታችን በኢየሱስ ክርስቶስ አምነ ተነሳ። ዛሬም በስሙ አምነ በስሙ አምነሽ ከማናቸውም በሽታ መፈወስ እንደምትች እንደምትችል ማረጋገጥ ያስፈልጋል። እምነት አምነ ተነሳ ነው የተባለው። አምናችሁ ወደ እግዚአብሔር ቤት ሂዱ፣ አምናችሁ በስሙ ጸልዩ፣ አምናችሁ ሰዎች ላይ ጸልዩ አምናችሁ ገስፁ፣ አጋንንትን የምትጸልዩ ሰው የሚጸለየላችሁ ሰዎችም በእምነት ይሆናል ይደረጋል ብላችሁ። ስለዚህ እውነት ነው የእግዚአብሔር ቃል። የእግዚአብሔር ቃል መሐሪ ነው። ዛሬም የሚፈውስ ነው። ዛሬም ምሕረትን የሚሰጥ ነው። ስለዚህ በሕይወታችን ዘመን ሁሉ ለእግዚአብሔር ክብር በመስጠት ለቃሉ ክብርን በመስጠት አምነን እንድንኖር የአምላካችን ቅዱስ መልካም ፈቃድ ይሁንልን። ይህንን ዩቱብ መሪሁን አጌና ዩቱብ ይባላል። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ሀሳባችሁን ማስቀምጡ። ሰላም፣ እግዚአብሔር ከእናንተም ከእኔ ጋርም ይሁን። ሰላም።